ሰላም ጤና ይስጥልን። እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምናላችሁልን፣ ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም የተለያዩ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ እናነሳለን። ትላንትና የተደረጉ ጨዋታዎች ያሉ የእነሱን የጨዋታ ውጤቶችን ጠቁማችኋለን። ዛሬም የሚደረጉ እንዲሁ ተጠባቂ መርሃ ግብሮች ያሉ የእነሱንም የጨዋታ ውጤቶች በዛሬ ፕሮግራማችን ላይ እያነሳሳን ቆይታን የምናደርግ ይሆናል። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ክደስ ይለናል። ከልብ አድርገንም እናመሰግናለን። ቪዲዮአችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጎ ፎርባሩ ፕሮግራሙን እየመራው ቆያለው። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ነው የሚሆነው። ትናንትና የተደረጉ ጨዋታዎች አሉ። እነሱን በማስቀደምን ጀምር አርሰናል ትላንትና ወሳኝ ድል የሰሜን ለንደኑ ክለብ አርሰናል ከፉልሃም ጋር ያደረገውን የፕሪምየር ሊግ መርሃ ግብር ሁለት ለአንድ በሆነ ውጤት ነው ማሸነፍ የቻለው። የአርሰናልን የማሸነፊያ ግባዎች ሚኬል ሜሪኖ እና እንዲሁ ከጉዳት ከረጅም ጊዜ ጉዳት በኋላ ትናንትና ወደ ሜድ የተመለሰው ቡካዮ ሳካ ጎሎቹን ማስቆጠር ችለዋል። ለፉልሃም ሙኒዝ ጎል ማስቆጠር ችሎ የነበረ ቢሆንም ነገር ግን ውርኑን ግን ከሽንፈት መታደግ አልቻለም። በጉዳት ለወራት እንግዲህ ከሜዳ ርቆ የቆየው ቦካዮ ሳካ ወደ ሜዳ በተመለሰበት ጨዋታ ጎል ማስቆጠር የቻለበትን አጋጣሚ ነው በትላንትናው ዕለት የተመለከትነው። አርሰናል ማሸነፉን ተከትሎ ከሊጉ መሪ ሊቨርፑል ያለውን የነጥብ ልዩነት እንግዲህ አሁን ላይ ሊቨርፑል ዛሬ ጨዋታውን እስኪያደርግ ድረስ ነጥቡን ወደ ዘጠኝ ማጥበብ ችሏል። እንግዲህ ዛሬ ሊቨርፑል ማሸነፍ የሚችል ከሆነ መልሶ ወደ 12 ሰፋ የሚልበት አጋጣሚን ያገኛል። በሌላ ጨዋታ ትናንትና ወልቭስና ዌስት ሀም ዩናይትድም እንዲሁ ጨዋታቸውን በተመሳሳይ ከአርሰናል እኩል አድርገው ነበር። ጨዋታውን ወልቭስ አንድ ለ0 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ነው እንዲሁ የተመለከት ነው። አርሰናሎች እንግዲህ አሁን ላይ 61 ነጥቦችን ሰብስበዋል። 30 ሳምንታትን ተጉዘዋል። የተወዳጁ የእንግሊዝ ፕሪምየር ሊግ ከዚህ በኋላ 8 ሳምንታት ናቸው የሚቀሩት ሊጠናቀቁ። አርሰናል ሁለተኛ ደረጃ ላይ ተቀምጠዋል። ፉልሃም በ45 ነጥቦች 8ተኛ ደረጃ ላይ የተቀመጠ እንዲሁ ቡድን ነው። ኤቨርተን ከአርሰናል ጋር ነው በቀጣይ ሳምንት ጨዋታውን የሚያደርገው። አርሰናል ቀጣይ መርሃ ግብሩን በሰላሳ አንደኛው ሳምንት ጨዋታውን የሚያደርገው ከኤቨርተን ጋር ነው። ጠንከር ያለ ፉክክርም ሊጠብቀው እንደሚችል ጭምር ዘገባዎች እያሳዩ ይገኛሉ። የትላንትናውን ጨዋታ ግን ማሸነፍ መቻላቸውን ነው እንዲ የተመለከት ነው። የጉዳት ሁኔታዎች ነገ ይታያሉ ብለዋል ሚኬል አርቴታ። የአርሰናል ዋና አሰልጣኝ ሚኬል አርቴታ በትላንትና ምሽቱ ጨዋታ የተጎዱ ተጫዋቾች ጉዳት ሁኔታቸውን አለማወቃቸው ነው ከጨዋታው በኋላ የተናገሩት አሰልጣኙ አክለውም ጋብርኤል ማጋሌሽ ና ዡሪያን ቲምበር የህክምና ምርመራ ይደረግላቸዋል ቲምበር ጨዋታው ሲጀመር ጀምሮ ስሜቱ ነበረው መቀጠል አልቻለም ጋብርኤል ማጋሌሽ የጡንቻ ጉዳት ነው ያጋጠመው ሲለም አርቴታ እንዲሁ ጨምሮ ተናግረዋል የትናንትናውን ጨዋታ ግን እንዲሁ ማሸነፍ የቻለበትን አጋጣሚ ነው የተመለከት ነው ሌላኛው ከዛ በኋላ የተደረገው ደግሞ ጨዋታ ማንቸስተር ዩናይትድ ያደረገው መርሃ ግብር ነው ዩናይትድ ሽንፈት አስተናግደዋል በተወዳጁ እንግሊዝ ፕሪሚየር ሊግ የ30ኛ ሳምንት ሌላኛው መርሃ ግብር ኖቲንግሃም ፎረስት በሜዳው ሲቲ ግራውንድ እንግዲህ ማንቸስተር ዩናይትድን አስተናግዶ ነበር። አንድ ለዜሮ በሆነ ውጤትም እንዲሁ ማሸነፍ ችሏል። የኖቲንግሃም ፎረስትን የማሸነፊያ ግብ የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው አንቶኒ ኤላንጋ በቀድሞ ክለቡ ላይ ኳስና መረብን ማገናኘት ችሏል። ማንቸስተር ዩናይትድ በውድድር ዘመኑ 13ኛ የፕሪሚየር ሊግ ሽንፈታቸውን ትናንትና አስተናግደዋል። ኖቲንግሃም ፎረስት በፕሪሚየር ሊጉ ታሪክ ለመጀመሪያ ጊዜ በሁለቱም የደርሶ መልስ የሊግ ጨዋታዎች ማንቸስተር ዩናይትድን ማሸነፍ የቻሉበትን አጋጣሚን የተመለከት ነው። ኖቲንግሃም ፎረስት 57 ነጥቦችን ሰብስቧል። አሁንም ጥሩ ግስጋሴን ማድረጉን ቀጥሏል። ሶስተኛ ደረጃ ላይ ነው የተቀመጡት። የአውሮፓ ውድድር ላይ ተሳትፎን ለማድረግ ጥሩ ጊዜ ላይ ይገኛሉ አሁን ላይ በአንጻሩ ማንቸስተር ዩናይትዶች እንግዲህ በ37 ነጥብ 13ኛ ደረጃ ነው የተቀመጡት። ዩናይትድ በቀጣይ ከሲቲ ጋር ነው እለተ እሁድ ላይ ጨዋታውን የሚያደርገው። ሲቲን ማሸነፍ አለብን ብሏል ዲኤጎ ዳለው። የማንቸስተር ዩናይትዱ የመስመር ተጫዋች ዲኤጎ ዳለው ቡድናቸው እየተሻሻለ መሆኑን ከትላንትናው ምሽቱ ጨዋታ በኋላ ይናገራል። እየተሻሻለን እንደሆነ ይሰማኛል፣ በጨዋታው እኛ ነበርን የተሻለን ጨዋታውን ተቆጣጥረን የነበረው ሲል ዲኤጎ ዳሎ አስቴቱን ሰጥቷል። አክለውም ይህንን ጨዋታ ጥሩ ነገር ለቀጣዩ ጨዋታዎች መነሳሻ ይሆናል ሲልም ነው የተደመጠው። ስለ ቀጣዩ የማንቸስተር ሲቲ ጨዋታ ያነሳው ዲየጎ ዳላው ደርቢ ነው፣ ማሸነፍ አለብን፣ ድባቡም የተለየ ይሆናል ሲልም ጭምር የገለጸው። ቡድኑ መሻሻሉን አይቻለሁ ደግሞ ያሉት ሩበን አሞሪም ናቸው። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ቡድኑ እየተሻሻለ መሆኑን ነው በትላንትናው ጨዋታ መመልከታቸውን ያስረዱት። በጨዋታው ውስጥ የቡድኑ እድገትን አይቻለው ያሉት አሰልጣኙ ራሴን አልዋሽም ሰው የፈለገውን ማለት ይችላል። የሆነ ጥሩ ነገር ግን አይቻለው። አክለውም ነገር ግን ጨዋታዎችን ማሸነፍ ይኖርብናል ሲልም ነው ቡድናቸውን እያሳሰቡት። አንዳንድ ጊዜም ስትሸነፍ ተጋጣሚ የተሻለ ነበር ብለ ታስባለ። ለመቀጠል ቀላል ነው፣ ለመቀበል ቀላል ነው። እንግዲህ ተሸንፈናል፣ ነገር ግን በጨዋታው ግን ጥሩ ነገሮችን ተመልክቻለሁ ሲልም ነው አሰልጣኝ ሮበን አሞሪም ሀሳቡን እንዲሁ የሰጠው። በትላንትናው ጨዋታ ላይ ማንቸስተር ዩናይትድ ሽንፈት ሲቀምስ አርሰናል ግን አሸንፎ ጨዋታውን መውጣት የቻለበትን አጋጣሚን ነው የተመለከትነው። ከእንግሊዝ ፕሪምየር ሊግ ውጭ ግን በስፔን የኮፓ ደልሬ ወይም ደግሞ የንጉሱ ዋንጫ በምንለው ትላንትና ጨዋታዎች ነበሩ። ሪያል ማድሪድ ከሪያል ሶሴዳድ ጋር ያደረገውን የስፔን የኮፓ ደልሬ ግማሽ ፍጻሜ መልስ ጨዋታ አራት እኩል በሆናቸው ውጤት አጠናቋል። የሪያል ማድሪድ ግቦቹን ኤንድሪክ፣ ሽዋሜኒ፣ ቤሊንጋም እና አንቶኒ ሩዲገር ከመረብ ጋር ማሳረፍ ችለዋል። ለሪያል ሶሲዳድ ግቦቹን ደግሞ ኦርያ ዘባል ሁለት ግቦችን አስቆጥሯል። ባሬኔቺና ዴቪድ አላባ በራሱ ላይ ነው ኳሱና መረቡን ያገናኘው። ሎስ ብላንኮቹ የደርሶ መልስ ጨዋታውን አምስት ለአራት በሆኑ ውጤት በማሸነፍ ለኮፓ ዴልሬ የፍጻሜ መድረሳቸውን ያረጋግጠዋል። የ21 ዓመቱ ዡድ ቤሊንግሃም እስካሁን ባደረጋቸው ጨዋታዎች 125 የግብ ተሳትፎዎችን ማድረግ ችሏል። ሪያል ማድሪድ በፍጻሜው የ ባርሴሎና እና የአትሌቲኮ ማድሪድን አሸናፊ እንደሚገጥም ነው የሚታወቀው። የእነዚህ የሁለቱ ጨዋታ ደግሞ ዛሬ ነው የሚደረገው። ፍጻሜውን ለማሸነፍ እንሄዳለን ብሏል። አንቶኒ ሩዲገር ነው ይህንን ሀሳብ የሰጠውም። እንግዲህ የሎስ ብላንኮቹ የማሸነፊያ ግቡን ያስቆጠረው አንቶኒ ሩዲገር ከባድ ጨዋታ እንደነበር ከድሉ በኋላ ገልጿል። ከባድ ጨዋታ ነበር፣ በመጨረሻም ግብ አስቆጥር ያለው በጣም ደስተኛ ነኝ። ይሄ ሪያል ማድሪድ ነው ሲልም ሩዲገር ተናግሯል። አክሎም የፍጻሜው ጨዋታን ለማሸነፍ ነው የምንሄደው ሲልም ነው የተደመጠው። የመጀመሪያ ግብ ያስቆጠረው ኤንድሪክ በበኩሉ ዋንጫውን ለማሸነፍ እንፋለማለን፣ የምንሄደውም ለማሸነፍ ነው ሲልም ጭምር ነው የተናገረው። ሌላኛው በጀርመን የዲኤፍቢ ፖካል ጨዋታም ትናንትና ተደርጓል። ባየር ሌቨርኩዘን ከውድድሩ ውጪ መሆኑን ያረጋገጠበትን ውጤት ነው ያስመዘገበው። ባየር ሌቨርኩዘን ከአርሜኒያ ቤልፊልድ ጋር ያደረገውን የጀርመን የዲፍቤ ፖካል እንግዲህ ዋንጫ ግማሽ ፍጻሜን ጨዋታ ሁለት ለአንድ በሆነ ውጤት ተሸንፏል። የወቅቱ የቦንደስሊጋ አሸናፊ ባየር ሌቨርኩዘን በጀርመን ሶስተኛ ሊግ በሚወዳደረው አርሜኒያ ቤልፊልድ ተሸንፎ ከውድድሩ ተሰናብተዋል። አርሜኒያ ቤልፊልድ በፍጻሜው ከአረቤ ለብዚሽ እና ከስቱትጋርት አሸናፊ ጋር ጨዋታውን እንደሚያደርግ ነው የወጣው መርሃ ግብር የሚያሳየው። ዛሬም ጨዋታዎች ቀጥለው ይደረጋሉ። በተወዳጁ የእንግሊዝ ፕሪምየር ሊግ የ30ኛ ሳምንት ቦርን መስክ ኢፕስዊች ታውን እንግዲህ ጨዋታቸውን ያደርጋሉ። በጂቴክ ኮሚኒቲ ስቴዲየም የሚደረግ መርሃ ግብር ነው ይህ ጨዋታ። የአንዶኒ ኢራ ኦላው ቡድን እንግዲህ ከኢፕስዊች ታውን ጋር ጨዋታውን ያደርጋል። ከቴራን ማኬና ቡድን ጋር ነው ይህንን ጨዋታ የሚያደርገው። ይቅርታ በቫይታሊቲ ስቴዲየም ነው ይህ ጨዋታ የሚደረገው። እንግዲህ ይህ ጨዋታ ምሽት 3 ሰዓት ከ45 ሲል የሚደረግ መርሃ ግብር ነው። ከዛ በኋላ ደግሞ ብራይተን ከአስተን ቪላ ጋር በአሜሪካን ኮሚኒቲ ስቴዲየም ወይም በአሜክስ ስቴዲየም ጨዋታቸውን ያደርጋሉ። ማንቸስተር ሲቲ በሜዳው ኢቲሃድ ስቴዲየም ከሌስተር ሲቲ ጋር፣ ኒውካስል በሰንት ጀምስ ፓርክ ከብሬንትፈርድ ጋር እንዲሁ ሳውዛምተን በሴን ሜሪ ከክሪስተል ፓላስ ጋር እነዚህ በአጠቃላይ ጨዋታዎች ምሽት 3 ሰዓት ከ45 ሲል የሚደረጉ መርሃ ግብሮች ናቸው። ሊቨርፑል በሜዳው አንፊልድ የመርሲሳይ ደርቢ ግጥሚያውን ያደርጋል። ዛሬ ከኤቨርተን ጋር ነው ጨዋታውን የሚያደርገው። በመጀመሪያው ዙር ጨዋታ ምን ያክል ትልቁ ዝግቦች እንደነበሩበት እናስታውሳለን። ዛሬ ሁለተኛው ዙር ጨዋታ ሊቨርፑልና ኤቨርተን የመርሲሳይ ደርቢያቸውን በአንፊልድ ያደርጋሉ። ምሽት አራት ሰዓት ላይ ደግሞ ይሄ ጨዋታ የሚደረግበት ሰዓት ነው ዛሬ በጀርመን ዲኤፍቤ ፖካል ስቱትጋርትና አረቤላብዘሽ ጨዋታቸውን ያደርጋሉ። በጣሊያን ኮፓ ኢታሊያ ኤሲ ሚላን እና ኢንተር ሚላን እንዲሁም መርሃ ግብራቸውን የሚያደርግ ይሆናል። በስፔን የኮፓ ዴልሬ አትሌቲኮ ማድሪድ ከባርሴሎና ጋር የሚያደርጓቸው ጨዋታዎች ይጠበቃሉ። የአትሌቲና የባርሴሎና ጨዋታ ምሽት አራት ሰዓት ከሰላሳ ሲል የሚደረግ መርሃ ግብር ነው። ቼልሲን የተመለከቱ መረጃዎችን እናንሰ የፊታችን ሐሙስ ምሽት አራት ሰዓት ሲል ቸልሲ ከቶትንሃም ጋር የሚያደርጉት የፕሪምየር ሊግ ጨዋታ አለ። የለንደን ደርቢ ጨዋታ ነው። ይህንን ጨዋታ የሚመሩት ዳኛ ይፋ ተደርገዋል። ስታንፈርድ ብሪጅ ላይ የሚደረገውን ተጠባቂ ጨዋታ ክሬግ ፓውሰን በመሃል ዳኝነት እንደሚመሩት ነው ይፋ የሆነው። በተጨማሪም እንግዲህ ዛሬ ምሽት የሚደረገውን የመርሲሰ ደርቢም ጨዋታ የሚመሩት ዳኛ ይፋ የሆነዋል። ዛሬ ምሽት አራት ሰዓት ሲል በአንፊልድ ላይ የሚደረገውን ተጠባቂ የመርሲሰ ደርቢ ጨዋታ ሳምባሮት በመሃል ዳኝነት እንደሚመሩት ነው የተገለጸው። ከፓሪዝ አባላ ጋር ከቦርንመዝ እንግዲህ ጥሩ የውሰት ውልን ካሳለፈ በኋላ በሚቀጥለው ክረምት ወደ ቸልሲ ሊመለስ የሚችልበት እድል ሰፊ እንደሆነ እየተገለጸ ይገኛል። አንድሬ ሳንቶስ ይናገራል። ቸልሲ ለመጫወት በጣም ዝግጁ ነኝ፣ ነገር ግን ሁለቱም ክለቦችና ወኪሌ በውድድር ዓመቱ መጨረሻ ላይ ይወያያሉ። በአሁኑ ትኩረቱ በስትራስቡርግ ላይ ነው። ሰባት ጨዋታዎች ቀርተውናል። ግቦችን በተቻለ መጠንም ከፍ ብሎ ማጠናቀቅ ይችላለሁ፣ ነገር ግን አንድ መሆን አለብን። ለቻምፒየንስ ሊግ ማለፍ ለእኛና ለደጋፊዎችም ትልቅ እድል ነው ሲልም ጭምር የተናገረው እንግዲህ ቲያጎ ሲልቫ ደግሞ በእኔ የእግር ኳስ ሕይወት ውስጥ በጣም ትልቅ ነገሮችን ያደረገ ሰው ነው። የእሱ የስልጠና መንገድ እጅጉን ይስበኛል። እንግዲህ እሱ ያደረገውን ነገር ለማድረግም እሞክራለሁ ሲልም ጭምር ነው አንድሬ ሳንቶስ ሀሳቡን የሰጠው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ዛሬ ይደረጋል የመርሲሳ ደርቢ ጨዋታ። ከጨዋታ አስቀድሞ አርኔስ ሎት የተለያዩ ጉዳዮችን አንስተዋል። የሊቨርፑል ዋና አሰልጣኝ አሰልጣኝ አርኔስ ሎት ስለ ትሬንት አሌክዛንደር አርኖልድ ወደፊት ቆይታ ተጠይቀው ምላሻቸውን ሰጥተዋል። ከክለቡ ውጪ ስላሉ ንግግሮች ትኩረት አናደርግም ሲሉን የመለሱት እንዳለመታደል ሆኖ ትሬንት አሌክዛንደር አርኖልድ ጉዳት ላይ ነው። ሙሉ ሀሳቡ ከጉዳት ስለማገገም ነው ሲሉ አርኔ ስሎት ይናገራሉ። እኛ ከክለቡ ውጪ ስላሉ ንግግሮች ትኩረት ማድረግ አንፈልግም ሲሉ አርኖልድ ከሪያል ማድሪድ ጋር ስላደረገው ንግግር ይገልጻሉ። አሰልጣኙ አያይዘውም ሲናገሩ በዛሬው የመርሲሳይድ ደርቢ ጨዋታ ራያ ግራቨንበርች ዝግጁ ነው ያሉ ሲሆን አሊሰን ቤከር በበኩሉ ከቡርኑ ጋር ለመምድ መስራቱንም አረጋግጠዋል። በአጠቃላይ በጋዜጣዊ መግለጫው ላይ ስለ ትሬንት አሌክዛንደር አርኖልድ የወደፊት ቆይታ ተጠይቆ አሁን ላይ ከጉዳቱ ሙሉ ለሙሉ ለማገገም አተኩሮ እየሰራ ነው ስለ ሌሎች ነገሮች አላውራም ብለዋል። ስለ ፍሬድሪክ ወኪ የዛም ተጠይቀው ነበር። እሱ በጨዋታው ላይ ተጽዕኖችን ሲፈጥር ማየት በጣም ጥሩ ነገር ነው። በተለይ የኒውካስል ዩናይትድ ጨዋታ ላይ አሪፍ ነገሮችን አድርጓል እሱ በሚያስፈልገን ሁኔታ ላይ ጥሩ ነገሮችን እንደሚያሳየን እንተማመንበታለን ነገር ግን ትንሽ ከበድ እያደረገበት ነገር ከሙሐመድ ሳላ ጋር ፉክክር መኖሩ ነው አርኔ ስሎት ከሶስት ውድድሮች መሰናበቱ ላይ ሀሳቡን ሲሰጥም በፓሪሰን ጀርሜን ወይም በኒውካስል ዩናይትድ መሸነፍ ሊቀበለው እንደሚችል ግን በፕሌማውስ ከኤፍኤ ካፕ መሰናበቱ በጣም እንዳበሳጨውና አሳፋሪ ነገር መሆኑን ተናግሯል በተጫዋቾች ጉዳት ላይ ሀሳቡን የሰጠው አሰልጣኝ አርኔ ስሎት ኮነር ብራድላይ ወደ ልምምድ መመለሱ ነገር ግን ከኤቨርተን ጋር ላለብን ጨዋታ የመድረሱ ነገር ገና ውሳኔ የሚፈልግ መሆኑን ተናግሯል። በሌላ ጉዳይ ሮያ ግራ ቨንበርች ኢብራሂማ፣ ኮናቴና አሊሰን ቤከር ለጨዋታው ይገኛሉ ተብሎ ይጠበቃል ሲልም ነው የተደመጠው። የካራባው ካፕ የፍጻሜ ጨዋታን ለመጀመሪያ ጊዜ መሸነፍ የሚገባን ጨዋታ ነበር። ከዛ በተጨማሪ ከፍፃሜው ጨዋታ ብዙም የወደድኩት ነገሮች አልነበሩም። ደጋፊዎችን የመጀመሪያ ዋንጫን ባለማግኘታችን ና ከአውሮፓ ውድድር በመሰናበታችን ቅር ተሰኝቶ ብን ሊሆን ይችላል ሲልም ነው ሀሳቡን የሰጠው በመጨረሻም ዳቪድ ሞይስ አሪፍ ጊዜን እያሳለፈ መሆኑንና ከዚህ በኋላ ያሉን ዘጠኝ ጨዋታዎችን በጉጉት እንደምንጠባበቅ ጭምር ነው የተናገረው አሰልጣኝ አርኔስሎት ነው ይህንን ሀሳብ የሰጠው መሐመድ ሰላይ ያለማሸነፍ ከባድ ነው ብሏል አሊሰን ቤከር በአሰልጣኝ አርነስ ሎት የሚመራው የመርሲሳይዱ ክለብ ሊቨርፑል በወርሃ መጋቢት የወሩ ምርጥ ተጫዋቻቸው ይፋ አድርገዋል። በዚህ መሰረትም ብራዚላዊው ግብ ጠባቂ አሊሰን ቤከር የሊቨርፑል የወሩ ምርጥ ተጫዋች በመሆን በአብላጫ ድምፅ መመረጥ ችሏል። ሙሐመድ ሳላህ ያለ የወሩ ምርጥ ተጫዋች ሽልማትን ማሸነፍ ምን ያክል ከባድ እንደሆነ ሁሉም ሰው ያውቃል ሲል ነው አሊሰን ቤከር ትላንትና እንግዲህ ሽልማቱን ከተቀበለ በኋላ የተናገረው። ሉዊስ ስዋሬስ ሊቨርፑልን ስለተቀላቀለበት አጋጣሚ ይናገራል። አክስን በለቀቅኩበት አጋጣሚ ከቶትናምና ሊቨርፑል ጥያቄ ቀረበልኝ ሊቨርፑልን ለመምረጥ ሁለት ጊዜ ማሰብ አላስፈለገኝም የጄራርድና ቶሬስ አድናቂ ነበርኩኝ ከቶሬስ ጋር መጫወት ህልሜ ነበር ፕሌይስቴሽን ስጫወት ሁሌም የምጠቀመው ቶሬስን ነበርም የዛኔ ሊቨርፑል ስጫወት ያለበት ደረጃ ሊቨርፑል አልነበረም ሙሐመድ ሳላህን ከባትሴል እንዳስፈረምንና ዝውውሩ እንድጠናቀቀ ሲነገረን ትዝ ይለኛል ነገር ግን እሱ ቸልሲን መረጠ ምክንያቱም በዛን ጊዜ ቸልሲ ትልቅ ክለብ ነበር ዊሊያንን ሞከር ነገር ግን እሱም የሳላህን ምርጫ ተከተለ። በ2013 ላይ አርሰናል መሄድ ፈልጌ ነበር ምክንያቱም በየዓመቱ ቻምፒዮንስ ሊግ ላይ ይጫወቱ ስለነበር ነው። አርሰናልም እኔ ለማስፈረም ብዙ ገንዘብ ለማውጣት ተዘጋጅተው ነበር። ነገር ግን በእንግሊዝ ውስጥ ከሊቨርፑል ወደ አርሰናል መሄድ ጥሩ ነገር እንደማይመጣ አውቅ ነበር። አንድ ቀን ጄራርድ መጣና፣ እኔን ስማኝ እኔ ወደ ማድሪድ የመሄድ እድል ነበረኝ ነገር ግን አልሄድኩም። ስለዚህም ለአንተም ትክክለኛ ውሳኔ አርሰናል ከምትሄድ እዚሁ ቆይ እዛ ሄደ ምን የሚፈጠር ነገር የለም፣ ላንተም ጥሩ ነገር ይዞልህ አይመጣም። ይቺን አመት ቆይና ከዛን ቀጣይ አመት እንደ ባርሴሎና፣ ማድሪድ እና ሙኒክ አይነቶቹ ክለቦች ወደ አንተ ይመጣሉ። የዛኔ ውሳኔን መወሰን ትችላለህ። ስለዚህ ወደ አርሰናል እንዳትሄድ ብሎ መከረኝ። የሊቨርፑል ካፕቴን የሆነው ቨርጂል ቫንዳይክ ከኤቨርተን ጨዋታ በፊት እንግዲህ ለደጋፊዎች መልእክቱን ልኳል። አንፊልድ አሁንና በውድድር አመቱ መጨረሻ መካከል ለሚደረጉ እያንዳንዱ ጨዋታዎች የተለየ ድባብ እንዲኖረው እንፈልጋለን። የዛሬው ጨዋታን ጨምሮ በውድድር አመቱ አምስት የሜዳችን ጨዋታዎች ይቀሩናል። እናም እያንዳንዱ ተጋጣሚያችን የዚህ ስቴዲየም ኃይል እንዲሰማው እንፈልጋለን። ከመጀመሪያው እስከ መጨረሻው ደቂቃ ድረስም የተለየ ድባብ እንዲኖር እንፈልጋለን። በየካቲት ወር በጉዲሰን ፓርክ በተደረገው ጨዋታ በጣም ከባድ ነገር፣ ዘግይቶ ባስቆጠሩት ጎል አቻ አግኝተናል። እኛ ደግሞ በተስፋ አስቆራጭ ሁኔታ ውስጥ ነበር የተጠናቀቀው። ነገር ግን በአንፊልድ ለምናደርገው ጨዋታ ከዛ ምሽት የተሻለ መስራት እንደምንችል እናውቃለን። የሊግ ጨዋታዎችን ከተጫወተን ረጅም ጊዜ ሆኖናል። ከፓሪስ ሰን ዠርሜን እና ከኒውካስተል ዩናይትድ ጨዋታዎችን ሽንፈት በኋላ ሁላችንም ወደ ሜዳ ተመለሰ። ይህንን አቋማችንን ለማስተካከል ጓግተናል። መጥፎ ሳምንት አሳልፈናል። ያንን አንክድም። አሁን ግን ሁላችንም ከፊታችን ባለው ነገር ሙሉ በሙሉ አተኩረናል። በቀሪው የውድድር ዘመን ዘጠኝ ጨዋታዎችን እናደርጋለን እንዲሁም በጣም ጠቃሚ ጨዋታዎችን በአንፊልድ ከሚደረገው የመርሲሳይድ ደርቢ ጀምሮ እናደርጋለን ሲልም ጭምር ነው የተናገረው። የኤቨርተኑ አሰልጣኝ ዴቪድ ሞይስ ከሊቨርፑል ጋር ለሚያደርጉት ጨዋታ በሰጡት አስተያየትም ሌላ የመርሲሳይድ ደርቢና ሌላ ጨዋታ ለማሸነፍንም እንሞክራለን እንዲሁ ደግሞ መፍራት ያስፈልገንም እዚያ በአንፊልድ ማሸነፍ እፈልጋለሁ ሲልም ነው የተናገረው። በጉዲሰን ፓርክ ሁለት አቻ ስለጠናቀቀው የመርሲሰት ደርቢ ጨዋታም ሲናገሩ ኤቨርተን የአቻ ውጤት ይገባው ነበረ ብዬ አስባለሁ። ተጫዋቾቼ በድጋሚ እንግዲህ ሲሞክሩ ለማየትም እናም በአንፊልድ በጉዲሰን ፓርክ ያደረግነው ነው አይነት ጨዋታም እንዲደግሙትም ተስፋ አደርጋለሁ። ሞሐመድ ሰላና ቨርጂል ቫንዳይክ እስካሁን ውላቸውን ያላራዘሙት አንዱና ዋነኛው ምክንያትም የቀረባቸው የኮንትራት ጊዜ ከጠበቁት ኮንትራት አጭር በመሆኑ ነው ሲልም ነው አሳቡን የሰጠው። ጄሰን በርት የቴሌግራፉ ጋዜጠኛ ነው ይህንን መረጃም ያጋራው። አርሰናልን የተመለከቱ መረጃዎችን ደግሞ እናያንሳ። ሊያንድሮ ትሮሳርድ ወደ ሳዑድ አረቢያ ሊያመራ ይችላል። አርሰናል በክረምቱ ለሊያንድሮ ትሮዛርድ የሚቀርብለትን ጥያቄ ለመቀበል ዝግጁ ነው። ተጫዋቹ በክረምቱ ከአርሰናል ይለቃል የሚሉ ወሬዎች ከተሰሙ ሰነባብተባል። በክረምቱ የሳዑዲ ቡድን በአልኢታድ እንግዲህ ከአርሰናል ትሮሳርድን ለማስፈረም ይፈልጋል። አርሰናል ለተጫዋቹ የሚሆን ገንዘብም አልኢታድ ካቀረበ ተጫዋቹን ለመሸጥ ወደኋላ እንደማይል ነው በርካቶች እየገለጹም የሚገኙት የአርሰናል ደጋፊዎች እንግዲህ ጨራሽ አጥቂ ሶስት ወይም አራት ተጫዋቾችን ስማቸው ከአርሰናል ጋር ብያያዝም ለእነርሱ የሚሆን ተጫዋች ግን ለማስፈረም ሙከራዎችን ሊያደርጉ እንደሚችሉ አርሰናሎችን ስለሚያውቁ ተጫዋቾችን እየተመለከቱ እንደሆነ ያውቃሉ። ይህን እየተናገረ የሚገኘው ያን ራይት ነው። በክረምቱ አርሰናል አጥቂ እንደሚያስፈርምልን እርግጠኛ ነኝ። ሌላውን ለክለባችን ትተን መደገፋችንን እንቀጥላለን። እኛ ደጋፊዎች የምንፈልገው ግን አጥቂ ነው። ሶስት ወይም አራት ተጫዋቾችን ስማቸው ከአርሰናል ጋር ብያያዝም ለእኛ የሚሆነውን አጥቂ ክለባችን ራሱ ያስፈርምልናል ሲልም ነው ኢያን ራይት ሐሳቡን የተናገረው። ማንቸስተር ዩናይትድን እንመልከት። ለደጋፊዎች መክፈል እፈልጋለሁ ብለዋል። ጆሹዋ ዘርክዚ። የማንቸስተር ዩናይትድ የፊት መስመር ተጫዋች ጆሹዋ ዘርክዚም ባሳለፈው አስቸጋሪ ወቅት የክለቡ ደጋፊዎች ላደረጉለት ድጋፍ አመስግኗል። እዚህ ባሳለፍኩበት አስቸጋሪ ወቅት የማንቸስተር ዩናይትድ ደጋፊዎች ሁልጊዜ የሚደግፉኝ ነበር ሲልም ነው ጆሹዋ ዘርክዚ የተናገረውም። ሁልጊዜም በተጫወትኩኝ ሰዓት ለእነሱ ሜዳ ላይ መክፈል እፈልጋለሁ እነሱን አመስጋኝ ነኝ ሲል ከኖቲንግሃም ፎረስቱ ጨዋታ በፊት ተናግሯል። ቺዶ ኦቢ ማርቲን አሁን ባለው የእድገት ሂደት መቀጠል ከቻለም ወደፊት ከዓለማችን ምርጥ አጥቂዎች አንደኛው ሊሆን የሚችልበት እድልም አለ ሲል ሌኒ ዮሮ ተናግሯል። ኢያን ራይት ይናገራል። ስኮት ማክቶሚኔን መልቀቅ ለምን አስፈለገም? ጋሪ ኔቭልም በናፖሊ ጥሩ ስራ እየሰራ በሚገኘው ስኮት በምርጥ አቋም ላይ ይገኛል፣ ምርጡን ስኮት ማክቶሚናይ በነፕልስ ቤት እያየ ነው ነው ብለዋል። ሮይ ኪን በአንጻሩ አንድ ተጫዋች ሌላ ክለብ ሄዶ ምርጥ ሆነ ማለት ቀድሞውኑ ለማንቸስተር ዩናይትድ የሚመጥን ተጫዋች ነበር ማለት አይደለም ሲልም ነው የተናገረው። ዣቪ ሳይመንስ በብዙሃኑ ዘንድ ተፈላጊ ነው። የአረቤላ ብዜሹ ቨርሳታይል ተጫዋች የሆነው ዣቪስ ሳይመንስ በብዙ ክለቦች ዘንድም አይን የጣለበት ተጫዋች ነው። ማንቸስተር ዩናይትድን ጨምሮ አርሰናል፣ ሊቨርፑል ና ቸልሲ የተጫዋቹን ሁኔታ በቅርበት እየተከታተሉት ሲሆን የተጫዋቹ መዳረሻ ፕሪምየር ሊግ እንደሆነ የሚጠበቀው ይወጣት ተጫዋች የትኛውንም ክለብ 60 ሚሊዮን ፓውንድ ከፍሎ የግሉ ማድረግም ይችላል። ዘገባው የፋብሪሲዮ ሮማኖ ነው። ማንቸስተር ሲቲን ደግሞ እንመልከት። የማንቸስተር ሲቲው የፊት መስመር አጥቂ ኤርሊንግ ብሮታላንድ ባጋጠመው ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ አሰልጣኝ ፔፕ ጓርዲዮላ ተናግረዋል። ኤርሊንግ ሀላንድ ማንቸስተር ሲቲ ከቀናት በፊት ከቦርንመስ ጋር ባደረገው የኤፍኤ ካፕ ሩብ ፍጻሜ ጨዋታ ጉዳት እንዳጋጠመው ይታወሳል። ሀላንድ ጉዳቱ ምክንያትም እስከ ሰባት ሳምንታት ከሜዳ ይርቃል ሲሉ አሰልጣኝ ፔፕ ጓርዲዮላ ገልጸዋል። አሰልጣኙ አክሎም አመቱ ከመጠናቀቁ በፊትና ለዓለም ክለቦች ዋንጫ እንደሚመለስ ተስፋ አደርጋለሁ ሲሉም ነው የተናገሩት ። ፔፕ ስለ ሀላንድ ሲናገሩ አንዳንድ ጊዜ እንደዚህ አይነት ነገሮች የሚከሰቱባቸው አመቶች ያሉ እናም ይሄ ውድድር ዘመን በሙሉ መጥፎ ነበር። ስለዚህ የኤርሊንግ ሃላንድ ጉዳት እስከ ውድድር አመቱ መጨረሻ ድረስ ምን አዲስ ነገር አይኖረውም። ፔፕ እንግዲህ በሃላንድ ቦታ ኦማር ማርሙሽን ስለማጫወት ሲጠየቅም ያሉን አሪፍ ችሎታ ያላቸው ተጫዋቾችን በመጠቀም መፍትሄ እንፈልጋለን፣ ሌሎች አማራጮችም ይኖሩናል ብለዋል። የሃላንድ ችሎታ ያለው ተጫዋች የለንም ያንን እናውቃለን ነገር ግን መላመድ ይኖርብናል ምክንያቱም ለብዙ ዓመታት የተለየ የማጥቃት ስልትም ተጫውተናል አሁንም ቢሆን መፍትሄ ለማግኘትም እንሞክራለን ሲልም ነው የተናገረው ፔፕ ጓርዲዮላ ስለ እንግዲህ ደጋፊዎች የትኬት ዋጋ ጭማሪም ተቃውሞ ሲናገር በእርግጥ በጣም አዝኛ ያለው ደጋፊዎች በመልካምም ሆነ በጥሩ ጊዜ ስሜታቸውን መግለጽ ከቻሉ ለክለቡ ታማኝ ስለሆኑ ነው ይህ ክለብ ደጋፊዎች ስሜታቸውን በነፃነት ማጋራት የሚችሉበት ክለብ ነው እንግዲህ ከመጀመሪያው ደቂቃዎች ጀምሮ እንፈልጋችኋለን። አሁን ላይ በቻምፒየንስ ሊግ ለመጫወትም እየተፋለምን ነው፣ በጣም ያስፈልጉናል ብለዋል። ሰዎች ማንኛውንም ነገር ማሰብ ይችላሉ፣ ነገር ግን ሌስተር ሲቲ ምን ያክል ከባድ እንደሆነ አውቃለሁ። ባሳለፏቸው ሁለት ጨዋታዎች በቸልሲ እና በአስተን ቪላ ላይ አዲስ ስልቶችን በመጠቀም ሲጫወቱ ተመልክተናል። እኛ ደጋፊዎችን በማንኛውም ጨዋታ እንፈልጋቸዋለን ብሏል። በድጋሚ ቻምፒየንስ ሊግ ለመሳተፍ እንዲሁም ስኬታማ ለመሆን ደቂቃዎች በጣም ያስፈልጉናል ብለዋል። ፔፕ ጓርዲዮላ ስለ ሌስተር ሲቲ ስለሚያደርገው ጨዋታም ሲናገር በእርግጥም የፈለጉትን መግለጽ ይችላሉ። ደጋፊዎች ዝም ብሎ ከመቀመጥ የተመራጩ ነው። ክለቡ ብዙ መንገድም ንቁ መሆን አለበት። እናም የሚተላለፉትን ውሳኔዎች ሙሉ ለክለቡ ጠቃሚ መሆንም አለባቸው እናም ክለቡ ይህንን ተቃውሞ እንደ ቀላል ነገር ይወስዷል ብዬ አላምንም። ደጋፊዎች ያሸንፋለሁ ብዬ ተስፋ አደርጋለሁ ሲልም እንዲሁ ተናግረዋል። ፔፕ ቻምፒየንስ ሊግ መሳተፍ ከባድ እንደሆነም ሲጠየቅ ስለ መክበዱ አትንገሩኝ፣ እኔ እኛ እንግዲህ እዚህ የሚበልጡ በጣም ልምድ ወይም ደግሞ ችግሮችንም አልፈናል ሲልም የተናገረው ከሌሎች ተጫዋቾች የበለጠ የጎል ስሜት ያላቸው ተጫዋቾችን አውቃቸዋለሁ። ሁሉም ሰው ከሌሎች ተጫዋቾች የበለጠ የጎል ስሜት ያላቸው ተጫዋቾች እንዳሉ ያውቃል። እናም በተቻለ አቅም ደግሞ ወደ ሳጥን ለመቅረብ እንሞክራለን ሲልም የተናገረው ኒኮ ጎንዛሌዝ ይናገራል። ከሮድሪ አዲስ ነገሮችን ለመማር በጉጉት እጠባበቃለሁ። ምክንያቱም ከሰር ጆብስኮትስ ጋር ሲጫወት ማንኛውንም ኳስ ልትሰጡት ትችላላችሁ። እናም እሱ ጥሩ መስሎ ሊታይ ይችላል። እኔ እንደማስበው ከሮድሪ ጋር ተመሳሳይ ይሆናል። እንግዲህ ስለ ሮድሪ ሲናገር በእርግጥ የዓለማችን ምርጥ ተጫዋች ጋር መጫወትና መሰልጠን እፈልጋለሁ። ከቡስኬትስ ጋር የትውልዳቸው ምርጥ አማካዮች ብቻ ሳይሆኑ ምናልባትም በታሪክ ውስጥም ሊሆኑ ይችላሉ፣ ሲልም የተናገረው እዚህ ህይወትን በደንብ እየተለማመድኩ ነው። በእውነቱ በጣም ወድጅ አለው። እንደዚህ አይነት ትልቅ ከተማ አይደለችም፣ ነገር ግን ሁሉም ነገር በቅርብ ነው። በማንቸስተር መኖርን በጣም ወዳለው፣ ሲልም እንዲሁ ይናገራል። በጣም መጥፎ በሆነ ሰዓት ላይ እንግዲህ እንደመጣው ይሰማኛል። ምክንያቱም አየሩ መጥፎ አልነበረም ጥሩ ቀን ባለ ቁጥር ሰዎች እንግዲህ እንድላመድም ነግረውኛል። ነገር ግን እውነቱን ለመናገር እኔ ከመጣው በኋላ ብዙ ጥሩ ቀናት ከመጥፎ በላይ ነበሩ ሲል ምን የተናገረው። ማንቸስተር ዩናይትድን እንመልከት። ሪያል ማድሪድ በክረምት በሚደረገው የዓለም ክለቦች ዋንጫ እስከ መጨረሻው ድረስ መጓዝ ይፈልጋሉ። ይህም የሆነበት ምክንያት ክለቡ የሚያስበው እግር ኳሳዊ ስኬት ባሻገረ ሳንቲያጎ በርናቢውን በድምፅ እንግዲህ በክለትም ሳቢያ በዚህ ዓመት ባጋጠመው የክስ ሂደት ምክንያት ማግኘት ያለበትን የገቢ መጠን ባለማሳካቱ ያንን ገቢ ከዓለም ክለቦች ዋንጫ ለማግኘት በማሰብ ነው። ሪያል ማድሪድ ከክለቦች የዓለም ዋንጫ የተቻለውን ገቢ እንግዲህ በማግኘትም ሪከርዱን መቀጠል ይፈልጋል ብሏል። ሮሌቮ በቅርብ ቀናት ውስጥ አብረን ነበርን እና እውነቱ ምን መሰለ ጨራሹን ልጠይቀው አልፈልግም ብሏል። ሉካ ሞድሪች በቀጣይ ዓመት ስላለው እቅድ ምን ታስባለ ተብሎ የጠየቀው ኢቫን ራኪቲች ነው። የቀድሞው የባርሴሎናው ተጫዋች ነው ምላሹን እየሰጠ የሚገኘው። ጭራሹን ሁሉ ጠይቆ አልፈልግም ሁሉም ሰው እንደማስበው ሁሉም ሰው እንደዚህ አይነት ጥያቄዎችን እያነሳ ነው። ነገር ግን እንደምገነዘበው በሱ እግር ኳስ እየተጫወተ ነው። በደንብ እየተዛና ነው። በተጨማሪም የልምምድ ፕሮግራሞቹን እያየው ነበር። በጣም የደነቀኝ ነገር በመልበሻ ቤት ውስጥም ካሉት ከነዛ ተጫዋቾች ጋር በጥሩ ብቃት መጫወት ነው ሲል ኢቫን ራኬቴች ሀሳቡን ሰጥቷል። የቀጣዩ የክረምት የተጫዋቾች የዝውውር መስኮት በዝውውር ገበያው የፊት መስመር አጥቂ ቦታ ላይ ትልቅ ትኩረት እንደሚሰጠው ተገልጿል። የፕሪሚየር ሊጉ ታላላቅ ክለቦች በቀጣይ አዲስ የፊት መስመር ተጫዋቾች ለማስፈረም እንደሚፈልጉ ነው ዘ አትሌቲክ የዘገበው። አርሰናል፣ ቼልሲ እና ማንቼስተር ዩናይትድ አጥቂ ለማስፈረም አቅደው በመንቀሳቀስ ላይ ካሉ ክለቦች መካከል እንደሚጠቀሱ ተነግሯል። በሌላ በኩል የኒውካስል አሌክዛንደር ኢሳክ የስፖርቲንግ ሊዝበኑ ቪክተር የወከርሽ በበርካታ ክለቦች አይን ውስጥ መውደቃቸውም ነው የሚነገረው ፕሪምየር ሊግ አዲስ የቫር ቴክኖሎጂን ይፋ ያደርጋል። የእንግሊዝ ፕሪምየር ሊግ በቀጣይ መርሃ ግብሮች አዲስ የጨዋታ ውጪ ቴክኖሎጂ ወይም ሳኦት እንደሚተገበር ነው የተገለጸው። አዲሱ የጨዋታ ውጪ ቴክኖሎጂ ሴሚ አውቶሜትድ ኦፍሳይድ ቴክኖሎጂ ከሊጉ 32ኛ ሳምንት ጨዋታዎች በኋላ ይተገበራል የተባለው። አዲሱ ቴክኖሎጂ የጨዋታ ውጪ እንቅስቃሴን መስመር በፍጥነት በማስመር ያሳውቃል። በአንድ ውሳኔ እስከ 30 ሰከንድም መቆጠብ እንደሚችል ተናግሯል። ረዳት ዳኞች ከጨዋታ ውጪ እንቅስቃሴ በሚኖርበት ጊዜ ከሰዓት የድምጽ መልእክትም ይደርሳቸዋል። የጨዋታ ረዳት ዳኞች የድምጽ መልእክቱ ሲደርሳቸው እንግዲህ እርማቸውን አርማቸውን እንዲያነሱ ተዘግቧል። በሊጉ ለመጀመሪያ ጊዜ ተግባራዊ የሚሆነው ቴክኖሎጂ ዩኤፋ ለቻምፒየንስ ሊግ ጨዋታዎች ላይ የሚጠቀምበት ካሜራና ሶፍትዌርን እንደሚጠቀመው የተነገረው። አንተ ሜሲ አይደለህም ብሏል ካይል ዎከር። የኤሲ ሚላኑ የመስመር ተጫዋች ካይል ዎከር ኤሲ ሚላን በናፖሊ በተሸነፈበት ጨዋታ ዣኦ ፌሊክስ በግሉ በመንቀሳቀሱ አለመደሰቱን ገልጾለታል። ካይል ዎከር በጨዋታው እረፍት ሰዓት ከጃዋ ፌሊክስ ጋር አለመግባባት ውስጥ ገብቶ እንደነበር የተገለጸውም። የተገለጸው ዎከር በሰዓቱ አንተ ሜሲ አይደለህም ኳስ አቀብል ሲልም እንደተናገረው በወጣው ተንቀሳቃሽ ምስል ላይ ተደምጧል። ፖርቱጋላዊው የኤሲ ሚላን የፊት መስመር ተጫዋች ጃዋ ፌሊክስ ባለፉት 11 ጨዋታዎች ጎል ማስቆጠርም አልቻለም። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ እንዲሁ ደግሞ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ከልብ አድርገን እናመሰግናለን። ፏድ ባህሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣዮቹ ፕሮግራሞች ሌሎች የተለያዩ ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ እጅጉን ከልብ አድርጌ ያመሰግናለሁ። ዋድባሩ ነበርኩኝ። መልካም ቀን እንዲሆንላችሁም በአክብሮት ተመኘሁኝ።